ሲሳይ ቤግ ግን የነበረው ነገር ትናንት ግን እንዴ በጣም እኮ ኦቭየስ የታየ ነገር ነው። የደሜ ስተት ተናግር ያለው ውይይቱን ከመጀመሪያውም ፕላን መደረግ አልነበረበትም፣ በቃ አለቀ። በተረፈ ግን ደሜ አልፈልግም ካለ መብት የለውም እንዴ፣ መብቱ ነው። እንደ ማኑ ሊደበድበው የሚነሳው መብቱ ነው። ያ ሁሉ ፕሮቴስታንት ምን አበሳጫችሁ? ምን አናደዳችሁ? ደሜ አልፈልግም፣ መብቱ እኮ ነው መብቱ ነው። ሲሳይ ግን ማድረግ የነበረበት እንደነበረ አይ በቃ ተዋዩ የለም ውይይት የለም ዛሬ ሀሳብ ውይይቱ ላይ ስጣሎካ ቤትህን ከፍተ አድርግ አልተባለም። ያ ለምን ፕሮቴስታንት ነው ሲሳይ እንዲ አንደርስታንድ እናርገው። መደገፍ ያለበት ህብረት ማድረግ ያለበት ማስተካከል ያለበት ወንድምነቱን ከፕሮቴስታንት ወንድሞቹ ጋር ነው። ሲሳይ ምንም አልሳሳተም። የነበረው ተንኮል እሱ ትልቅ ስተት ነው የነበረው ድራማ ያ ሁሉ ሰፍ በቃ ሁሉም የተጣሉ ሰዎች እኮ ተፋቀሩ። ትናንት አላያችሁ የተጣሉ ሰዎች ኦርቶዶክስን አታክ ለባሪ ሲሆን ተፋቀሩ። ይሄ እኮ በደንብ እኮ የሚታይ ተንኮል ነው። በደንብ የሚታይ ድራማ ነው፣ ሴራ ነው። ይሄ በጣም ክፋት ነው። ይሄ ባይዘወ ስለዚህ እኛንን በደንብ መጠንቅ ያለብን እችን የዋህነትና ዝም ብለን ምስኪንነታችንን አቁመን ጠቢቦች መሆን አለብን፣ ብልሃተኞች ሆን አለብን። መስመር ሊበጅ ይገባል። ሰው መስመር ከነ ፓስተር ሶፊ ቤትም መስመር ያለፈ ነገር ካለ ይኸው እኔ አንደኛው ሰው ነኝ የምቃወም። መስመር ይበጅምል ቴዲ ዋሳ ቤትም ካለ እና ሶፋር እኔ ፓስተር ሶፊም የሆነ ቴዲ ዋሳ ጋር እኔ በበኩሌ የጎረበጤን ነገሮች የሉም። መስታከል ያለባቸው ነገሮች አሉ እየተነጋገሩ ማስታከል ነው። ለምሳሌ ባለፈው ቴዲ አዋሳ ቤት ቅሬታ ነበር፣ አይደለን ቤቱን አዘጋጀልን። አይታችኋል ቤቱን አዘጋጀልን። አራት ሰዓት ሙሉ ትምህርታችን አስተማርን። በጣም አሪፍ፣ በጣም ጥሩ ነው ያደረገው። ልናመሰግነው ክሬዲት ልንሰጠው ይገባል። አራት ሰዓት ሙሉ ማለት ነው። ባላንስ ሊሆን ነገር ስላለ ጥሩ ነው። እሱም ቢሆን ጥበብ ይፈልጋል። እሱም ቢሆን ጠብ ይፈልጋል። በሁሉም እምነቱን ነው መጨረሻ ላይ የሚደግፈው። እና ይሄ አስተውሉ። ከዚህ በላይ በዚህ ርዕስ ማውራትም አልፈልግም ምንም ስለማይጠቅም ለህይወትም አይሆንም። እውነቱን ለመናገር ምንም አድ ያደርግም ቫ ተረፈ ንጹሕ ሆነው ከተንኮል ነፃ ሆነው ከሸር ከክፋት ነፃ ሆነው ያሉ ሰዎች እግዚአብሔር ይስጣቸው። በተንኮል ውስጥ ያሉ በሸር ውስጥ ግን ያሉ ያሉ ሰዎች ግን እግዚአብሔር ልቦናቸውን ይፈውስ፣ ማንም ይሁን ከኔም ጭምር። ከዛ አንጻር ነው። መልካም መጡ። እንደ አባታችን አው ትንሽ ክራር እየቃኙ ነው እና አምስት ይፈልጋሉ ብለው ነው ችግር የለ። እስከዛ ሎች እሺ፣ አብሪ ሰላም እያል ነው ሰላም ይብዛ። መዝሙሬ እንዴት ነህ? ያው ብዙ ነገር ተብሏል ከትላንትም ጀምሮ እስከ ዛሬም ቀኑ ሙሉ ተውለውበታል። ብቻ ያው በቃ የውስጣችንን መናገር ስላለብን ነው። ብዙ ያናደደን ነገር አለ፣ ያበሳጨን ነገር አለ። ምንድን ነው የኛ ልጆች አሁን ችግር ያለው የኛ ልጆች ጋርም ችግር አለ። ምክንያቱም እነሱ የሚወያዩትን ሰው መርጠው ነው የሚወያዩት፣ ደከም ያለላቸውን እንጂ እውቀት ያለውን ሰው ፊት ቀርበው ለመወያየት በጭራሽ አይደለም። ሊወያይ በፊት ሊቀርብ አይሞክርም ማለት ነው። በተለይ ቀለሜ እንግዲህ አኬ የዛሬ ሶስት ዓመት የውይይት ጥሪ የስልክ ጥሪ አድርገው ነበረ። በስልክ ተነጋግረው ነበር፣ በታቦት በአዲስ ኪዳን በሚል እሱ ላይ ራሱ ቀድመህ ንገረኝ እያለው፣ እንዲሁም እኔ ጋ የሶስት ዓመቱን አምጥቶልኝ ድጋሜ ፖስት አድርጌዋለሁ እንደአጋጣሚ። እና ቀድመህ ንገረኝ እያለ ሲጨቀጭቆ ካልሆነ አልወያይም ብሎት እንግዲህ እንደዛ ሸሽቶ የሄደ ሰውዬ፣ ልክ ለደምረው ሲሆን ሮጦ ገባ። ደምረው ገና እንግዲህ ለራሱ ክርስትና ከተነሳ ገና እኮ ጥቂት ቀን ነው። ብዙም እንትን አላለም፣ እውቀት የለውም። እና እሱ ጋር ሲሆን ፈጠነ ማለት ነው። ግን ምንድን ነው ፖለቲካ ሊሰራ እንደፈለገ ግልጽ ነው። እኛ ደምረውንም ተወው ምናምን እየተባለ ብዙ ልጆችም ብለውታል። ነገር ግን እኔ እንትን አንተሽ እራሱ ደውልለት ሲለኝ ወይኔ አሁን ይሰማኛል እኔ ብደውልለት ምናምን ብዬ በቃ እንትን አልኩኝ ማለት ነው። አይሰማም። ምክንያቱም ኤርሚያስ ሊሳደብ እንጂ ሊወያይ እንደማይገባ ግልጽ ነው። ማንም ያውቋል። ቀለሜ ያው ስድብ የግሉ ስለሆነ ማለት ነው። ስለዚህ የእኛ ልጆች መወያየት የሚፈልግ ካለ እኛ ኮ የደምረውን ያህል እውቀታተን አይደለም፣ አደለም ማንገባውና ከእነሱ ጋር ማንጨቃጨቀው ከኛ የበላ ያሉ እነሱ ቢናገሩት ያምራል፣ ቤተክርስቲያናችንም ትከበራለች ብለን ራሳችንን ገዝተን ዝም ብለን ያገኘ ነው ቤት ጥልቅ ብለን ዝም ብለን ያልሆነ ነገር አንፈተፍተ ስለዚህ ምንድን ነው ማድረግ ያለብን? የኛ ልጆች ጥንቃቄ ያስፈልጋል። በትምህርቱ በደንብ እውቀት ያላቸው ልጆች እንዴት አድርገው መርታት እንደሚችሉ እነሱ ያውቁበታል። ምክንያቱም ከብዙ አንግል መጽሐፍን ስለሚጠቅሱ ማለት ነው። የተለያዩ መጽሐፍቶችን ስለሚያነቡ እኔ አሁን ከመጽሐፍ ቅዱስ ደምሮ እንትን የሚለውን ያህል እኔ ከእሱ የበለጠ አድርጌ ቀለሜን በደንብ አድርጌ አፉን ማስያዝ እችላለሁ። ነገር ግን ለመወያየት ሳይሆን ለስድብ ስለሆነ የሚገባው፣ እኔ እሱ ጋር ጭራሽ ነው ማልደርሰው። አልፈልግም ከእሱ ጋር ምክንያቱም ቤተክርስቲያንን ነው ማሰድበው። ትናንት አሁን ሲናገር የነበረው ንግግር በጣም ለጆሮ የሚቀፍ እንደው አላስችል እያለኝ በመሀል ሄድ እያልኩኝ አየት አደርግና ተመልሼ እወጣለሁ። እቺ ወላቃ አሮጊት ምናምን ምናምን ያለለ ለማይገባ ማይገባ ነገር ነበር ሲናገር የነበረው እና በጣም ነበር የተናደድኩት። ያው ሲሶ ዘግቶ መውጣት ነበረበት። ምክንያቱም ከኛ ልጆች ጋር ካለው ቀረቤታ አንጻር ውይይቱን ማድረግ አልነበረበትም። በዚህ በጣም ተናደንበታል። አሁን የእኛ ልጆች ገደብ ሊያበጁ ይገባል ማለት ነው። በዚህ ጉዳይ በቃ አያስፈልግም እንዲ አይነት ሰው እና ይሄ ነው እዚቹ ላይ መዝሙሬ እንድታስጠነቅቅል የምፈልገው የእኛ ልጆች ዝም ብሎ ሄደው መልስ መስጠት የማይችሉበት ቤት የሚገቡ አሉ። ጥያቄ እንደየሆነ የሆነ ማለት አለሳልሶ ያስገቧቸውና ያልሆነ ነገር ያሉነች ያሉነ ቁማር ሲሰሩባቸው ዝም ብሎ ቁጭ ብሎ ይሰማሉ ማለት ነው። መማር ከፈለጉ የኛ ልጆች እየከፈቱ ይው እያስተማሩ ነው። እዚሁ ቁጭ ብሎ ይማሩ። እናንተም ያው እንደሆነ ጊዜያችሁን ሰውታችሁ ነው፣ እንደዚህ ቁጭ ብላችሁ ወንድሞቻችን እህቶቻችን እንዲማሩ ብላችሁ እዚህ ጋር ጊዜ ሰጥታችሁ የምታስተምሩት እና መጥተው የራሳቸው ልጆች ጋር እንዲማሩ ማድረግ እዚህ ነገር ላይ በደንብ እንድሰሩበት እፈልጋለሁ። ያሬዴ እንዳላበዛ ይቅርታ። እሺ መልካም፣ ከዚህ በላይ በዚህ ርዕስ አናውራም። እንዳልኩት ምንም ለሕይወታችን የሚጠቅም አይደለም። ስለዚህ ወደ ትምህርታችን፣ ወደ ሕይወታችን ወደሚጠቅም ነገር እንሄዳለን። ውይይት ለሁሉ የሚሆን አይደለም። እውቀት ብዙ ሰው ይኖረው ይችላል። ውይይት ግን ጸጋ ይፈልጋል፣ ክህሎት ይፈልጋል፣ መክሊት ይፈልጋል። ባይዘወይ ስለዚህ ከኔም ጭምር እኔ አሁን ለምሳሌ ምዋይ ከሆነ ከኔ ልደት ይሻላል፣ ከኔ ዘማርያም ይሻላል፣ ከኔ ታላቁ ጅብሪ ይሻላል። ታላላቅ ወንድሞቼ ነዮባ እናኬ ይሻላሉ። ስለዚህ ለእነሱ አሳልፈ ይሰጣሉ። ትህትና አይደለም ማውራችሁ ትክ ያገ ነው የምነግራችሁ። ለሁሉ የተሰጠ አይደለም ዲቤት ዝም ብለን በስሜታነት የምንገባበትም አይደለም፣ የእምነትን ማጽናት ነው። ስለዚህ ምን ይፈልጋል? ጸጋ ይፈልጋል። ስለዚህ ዝም ብሎ ሄዶ እንትን ማለት አይደለም። እና ደግሞ ተዋይ ደግሞ ማን ነው እንደምታቁት ነው። ስድብ ነው፣ ስድብ ነው፣ ስድብ ነው፣ ስድብ ነው። ሁሌም አሯጥሀለሁ ነው፣ አሸንሃለሁ ነው፣ ቀሚስን እገልባለሁ ነው። አገሳ ባህለውን በቃ እንደዚህ በጣም የወረዱ ቃላቶችን ከሚጠቀም ሰው ጋር መዋየት ምንም ጥቅም የለውም ኦልሬዲ በትዕቢት እና በብዙ ነገር የተሞላ ሰው ጋር መዋየት ምንም ጥቅም የለውም ኦኬ ስለዚህ እንኳን ደምሮ አይደለም እኔም የወንድሞቼን የቤተክርስቲያኔን የአባቶችን ድምፅ ሰማለሁ ያሬድ ትክክል አይደለም ውይይት ይቆማል አለ ያሬድ ውይይቱን አስተካክል ውይይቱ ጊዜ ይፈልጋል አጥና ርዕሱን በደንብ ው ከተባ አቆማለሁ ኦኬ በቃ አለቅ አሁን ችግሩ ምንድነው? የቲፎዞ ጉዳይ ሆነና እና ዝም ብሎ ያዘው ያዘው በለው በለው ሆነና ሚዲያውም በጣም በሴራና በተንኮል በሸር የተሞላ ማንነት የያዙ ሰዎች በዙበት እና በተለይ የእኛን ወንድሞች የዋህነትና ቅንነት ንጹሕ ፍቅር ለማይገባ ተንኮላቸውና ሴራቸው የሚጠቀሙ ሰዎች እያየው ነው። ውይይቶችን እንኳን እያያችሁ ነው አይደለም? ውይይቶች እንዴት ተንኮል እንደተሞላባቸው የእኛ ልጆች በንጽህና በቅንነት ይቀርባሉ። በዛኛው ሴር ግን ተንኮል ሁሉ በቃ የሆነ ሸር ከውይቱ በኋላ በሚደረገው ነገር ታያላችሁ። ጥያቄና መሳ ታያላችሁ። የተንኮል ማት የሸር ማት ማለት ነው። እና ተከታይም ያው ዝም ብሎ በለው አድቀው አዋረደው። በጣም ብዙ እሸቶች ይበዛሉ። ባይዘወይ በጣም እና ከዛ ከዚህ አንጻር ነው ኔ። ወይስ ከዚህ በላይ አንሄድም፣ ወደሚጠቅመን ትምህርት እንሂድ። ርዕስ ምንድነው? ጥያቄ ያላችሁ ሰዎች ካላችሁ ጥያቄያችሁን አቅርቡ። በሳይ ጉዳይ ግን አናውራም። ገብታችሁ ወይም አርዚ ጋር ያላችሁ ወደ ሳይ ጉዳይ ምን እንዳትሄዱ። ጥያቄ ካላችሁ ጥያቄያችሁን አቅርቡ። ፕሮቴስታንቶች ከገባችሁ ጥያቄ የሚጠይቃችሁ ነገር ስላለኝ እናንተንም እጠይቃለሁ ማለት ነው። እሺ ቴዎድሮስ ሰላም ብያለው። እግዚአብሔር ይመስገን። ሰላም ነህልኝ መምህር። እሺ መምህር አይደለሁም እኔ ወንድማችሁ ነኝ። ወንድም ካልከኝ ይበቃኛል። ከቤ መምህር ያሬ እሺ ያሬድ ሰላም ብያለሁ። እግዚአብሔር ይመስገን አለን በቃ አይ በቃ ባልከው ነገር ላይ አቁም ስላልከኝ በቃ ያው ወንድማችን ከላይ ያለውም የተናገረው ነገር ትክክለኛ ነገር ስለሆነ ሰጣ ገባ ውስጥ ሳንገባ ባለው ነገር ላይ ያለውን የራሳችንን የሆኑ የኛን ያሉትን ነገሮች ትምህርት ብናስተምር ይሻላል እንጂ እኛም እየሰማን ላለው ነገር ላይ ብናካፍል ይሻላል እንጂ ሰጣ ገባ ውስጥ መግባቱ ተገቢ አይደለም ለማለት ፈልጌ ነው። እሺ ስለሰጠኝ ድል እግዚአብሔር አመሰግናለሁ። ወንድምዓለም ጊዜ ስትልኝ መዝሙ ምንድን ነው የሚለው መዝሙረ ዳዊት ሰላም ሰላም ዲያቆን እንዴት ዋልክ እንዴት ቲንክ አንተ ጋቀን ነው እግዚአብሔር ይመስገን እግዚአብሔር ይስጥልኝ ስላስገባኝ አመሰግናለሁ በጣም እንግዲህ ከፈቀድክልኝ አንድ አስተያየትና አንድ ጥያቄ ነው ያለኝ አስተያየቱ ይቅር አስተያየቱ ይቅርና ጥያቄው ብቻ ላይ እናተኩር ምክንያቱም በቃ ትምህርቱ ላይ እናተኩር አስተያየቱ ምንም ብዙም ህይወት አይሆንንም ስለዚህ ትምህርቱ ላይ እናተኩርና ይቅርታ አርጉልኝና ትምህርቱ ላይ ብቻ አይሆን በተፈጠረው ነገር አስተያየቱን በቃ ቁመናል፣ አሁን መስጠት ትምህርቱ ላይ ብቻ ጥያቄ ያሉትን አቅርቡልን፣ የተፈጠረው ጉዳይ ላይ አይደለም። የኔ አስተያየት እንኳን ያው እሱን ቅልም በቃ እንስላል፣ ከዛ ላይ መስጠትም አልፈልግም። አክቹዋሊ ኦልሬዲ እናንተ ስትሉ ስለነበረ እሱ ላይ ሳይሆን ሌላ አስተያየት ነው ፣ ምናልባት ነው። እሺ እሱን እንትን ካልከኝ፣ እኔ ጥያቄ አንድ ጥያቄ ነው መጠየቅ የፈለኩትኝ ያው እንደምታውቀው መጽሐፍ ቅዱስን ሁሉም ሰው ያነበዋል፣ ሁላችንም እናነበዋለን። ነገር ግን ማወቅ መረዳት፣ መገንዘቡ ነው ትልቁና ዋናው ቁም ነገር እና እኔም እንደ ማንኛውም ምዕመን መጽሐፍ ቅዱስን አነባለሁኝ፣ ሞክራለሁ ለመረዳት ለመገንዘብ። ግን ስላነበብኩት ብቻ መረዳት በቀላሉ አልችልም። አንዳንድ አስቸጋሪ ነገሮች አሉት፣ ለመረዳት የሚከብዱ ነገሮች አሉት። እና እንደ መምህራን የተማረ በደንብ ጉዳዩን በጥልቀት የሚያውቅ ሰው ያስፈልጋልና እና ለማስረዳት ከዛ አንጻር ኦሪት ዘፀአት ላይ እንደሚያውቁት ሙሴ ከግብፃውያን እስራኤልን ሲያስወጣ ተልዕኮ ሄዷል። እዛ ላይ መልእክት ይሰጠዋልና። እግዚአብሔር አምላክ የሚናገረው አንድ ነገር አለ። ለእኔ ለራሴ ግር ስለሚለኝ ነው። ለምን የሚል ጥያቄ አይምሮ ውስጥ ስለሚመጣ ነው። እግዚአብሔር አምላክ ሙሴን ሄደህ ሕዝቤን ነፃ አውጣ ብሎ እንደላከው ሁሉ በዛው ላይ ደግሞ የፈርዖንን ልብ አጠነክራለሁ፣ አደነድናለሁ ይላል እና ወደታች ደግሞ እንዲለቅ የእግዚአብሔር ትእዛዝ ደግሞ ይመጣል። እነዚህ ነገሮች የሆኑበት ምንድን ማለት ለማንኛውም እንደኔ አይነት ተራ የሆነ ሰው ሲያነበው ግራ የሚያጋቡ ነገሮች ናቸው እና ምንድነው ትክክለኛ ፍቹ ትርጓሜውን ላይ ለማየት ሞክሬያለሁ። እዛ ላይ ይህንን የሚያብራራ ነገር ለምን ልቡን አደነደነው? ለምን እምቢ እንዲል አደረገው? የፈርዖንን ልብ አደነድናለሁ ስለሚል ማለት ነው። እሺ እሷን ብታብራራልኝ ለማለት ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። አሜን። ቀላል ነው፣ ምን መሰለህ፣ እግዚአብሔር ነፃነታችንን አይጋፋም። ኦኬ፣ ነፃነታችንን አይጋፋም። በፊት እሳትና ውሃ ይቀመጥልሃል። እሳቱን ከመረጥክ እግዚአብሔር ነፃነትን አይጋፋም፣ ይልቁንም ነፃነትህን የምትጠቀምበትን ሙሉ መብት ሰጥቷል። ስለዚህ ለማይረባ አይምሮ አሳልፎ ሰጣቸው ይላል። አየ ለማይረባ አይምሮ አሳልፎ ሰጣቸው ማለት ማለት ነው። እንደ ፍቃዳቸው እንዲያደርጉ ፍቃዳቸውን እግዚአብሔር አይከለክልም ማለት ነው። የፈርዖን ልብ አደነደነ ማለት ፈርዖንን እልህኛ አደረገው ማለት አይደለም። ፈርዖን በቃ እንዳይሰማ አደረገው ማለትም አይደለም። ምንድነው? ፈርዖን ለትዕቢቱ አሳልፎ ሰጠው ነው። ኦኬ ለትዕቢቱ፣ ለውድቀቱ አሳልፎ ሰጠው። ለምሳሌ አንተ ዝሙትን እያጣጣምከው ዝሙትን ህይወቴ ነው በቃ በፕራውድ የምታወራው ከሆነ እግዚአብሔር ለፍቃድ አሳልፎ ይሰጣል ምን ማለት ነው ነፃ ፈቃድህን አይቃወምም ማለት ነው ረቅጦ ገዝቶ እንደ ምድራውያን ወይም እንደ ጣዖታት እንደሚያደርጉት ይህን አያደርግም እግዚአብሔር ይልቁንም ለራፀ ፈቃድህ ለማይረባ አይምሮ ምን ያረጋሃል ይተውሃል ንሳ ከገባ ይመለስልሃል እንደ ፈርዖን ግን እንቢ ካልክ ባይዘዌ ፈርዖን ያ ሁሉ ተአምር አስቀድሞ ያ ሁሉ ነገር ያ ሁሉ ቅጣት እግዚአብሔር ያደረሰበት ለምንድን ነው? እንዲመለስ ነበር። ፈርዖን ግን ምናረገ? ይላል ልቡን አጸና ይላል። ስለዚህ እግዚአብሔር ምናረገው ማለት ነው? ለፈቃዱ አሳልፎ ሰጠው። ስለዚህ በአጭሩ እግዚአብሔር የፈርዖን ልብ አደነደነ ሲል እንዲያው እግዚአብሔር ነው እንዲያረገው ማለት አይደለም። ምን ማለት ነው? ለፈቃዱ አሳልፎ ሰጠው። ልክ እኔም ዛሬ ኃጢአትን እየጣፈጠችኝ ንስሐ ግባ እየተባልኩ እግዚአብሔር በብዙ ነገር ንስ አንድ ገባ እየነገረኝ ልቤን አደንድኔ እምቢ ካልኩኝ እግዚአብሔር ምን ያደረገኛል? ልቤን ያደነድረዋል ማለት ነው። ለልቤ መደንደን ለፍቃዴ አሳልፎ ይሰጠኛል። ለምን ስለሆነ በፊትህ እሳትና ውኃን አዘጋጅቻለሁ፣ ወደ ወደፈለግከው ጅንስ ደርስ ለሚል እጅን የሰደርኩ ወደ እሳቱ ከሆነ እግዚአብሔር በግድ ጎታ አውጣኝም። ከእሳቱ ግን እንደወጣ ምን ያደረገኛል? መንፈስ ቅዱስ ልቤን ይመክረዋል፣ በቃሉ ያስተምረኛል፣ በትምህርቱ ያስተምረኛል፣ በልዩ ልዩ ነገሮች ያስተምረኛል። እኔ ግን እምቢ ካልኩስ አየ እምቢ ካልክማ ካልተቀጣ ምኑን ፍታ የሆነ እግዚአብሔር፣ በነገራችን ላይ ያለበዚያማ ምን ሊሆን ነው መሰለ፣ እምቢታን፣ ትዕቢተኝነትን፣ እብሪተኝትን እግዚአብሔር ያበረታታል ማለት ነው። ምን በማድረግ እተብታለሁ፣ እንደፈለግኩ ሆናለሁ፣ እንደፈለግኩ ከእግዚአብሔር ጋር እገዳደራለሁ፣ እግዚአብሔር ደግሞ ያወጣኛል፣ በቃ ችግር የለውም ወደሚል ትዕቢተኛ ማነት ልትገባ ነው። አየ እግዚአብሔር ደሃውን ደሃ ነው ብሎ አይራራለትም ሀብታሙን ባለጸጋ ነው ብሎ አይፈራውም ይላል ቅዳሴ። በጣም ሞዶ ክፍል ነኝ። አየ እግዚአብሔር ደሃ ነው ብሎ አይራራልህም ማለትም ማለት ነው። በቃ እሱ እኮ እንዲ ደሃ ነው በቃ እሱ እኮ አይልም። እግዚአብሔር ህይወትን ያዋል፣ ጽናትን ብርታትን ያዋል። አየ እግዚአብሔር አትሸውዶም፣ ደሃ ነኝ እኮ ብለህ አትሸውዶም። መንፈሳዊ ትጋት መንፈሳዊ ብርታት ፍሬም አፍራ ይጠበቅባል። ምክንያቱም መንፈሳዊ ብርታት ደሃነትና ሀብታምነት ስለማይለይ ማለት ነው። ስለዚህ እግዚአብሔር ደሃውን ደሃ ነው ብሎ አይራራለት ይቀጠዋል ምን ካላለ ካልታመነ፣ ሀብታሙን ደግሞ ባለ ጠጋ ነው ብሎ አይፈራውም። እግዚአብሔር ባለስልጣን ነው ብሎ አይፈራው። አየ ፈርዖን እኔ ባለስልጣን ነኝ እኔ መሬትን ዓለምን ቀጥቅጫ የምገዛ ነኝ ከኔ በላይ አምላክ የለም ብሎ ልቡን አደረደን። እግዚአብሔር ሊሰብረው ልቡን ይሄ ትቢተኛ ልቡን ሊሰብረው ሙሴን ላክ አስተውል፣ ሙሴን መላኩ እኮ ፈርዖን እንዲመለስ እኮ ነው። ምንድን ያለው ሙሴ እግዚአብሔር የናብ እንደዚህ ብለዋል። ምን ህዝቤ ልቀቁ ልሃል። የአብርሃም የይስሐቅ ያቆ አምላክ ልቀቁ ልሃል ህዝቤ አየው ፈርዖን ምን አለ ማን ነው እሱ እግዚአብሔር አለ ትቢቱ ልቡ ምን አረገ አደነደነ እግዚአብሔር በቅጣት ሊያስተምረው ሞከረ አሁንም ልቡን አደነደነ ስለዚህ እግዚአብሔር ምን አረገው ለልቡ መደንደን አሳልፎ ሰጠው ማለት ነው ያየ ቀጣው ማለት ነው ልቡን አጸናው ሲባል ቀጣው ማለት ነው እንጂ ፈርዖን እንዳይመለስ እንዲ ፈርዖን እንዳይጸጸት ለማለት አይደለም በቃ እኔም አንተም እንደዛ ሰውንም ማለት ነው ኦኬ ለምሳሌ ኃጢአት ሰርተ አንድ ሚውተን አንሳና አውራኝ የመጨረሻ ስለሆነ ኃጢአት ሰራ ንሳ መግባት ያን ፋንታ ነው። ፋንታ ንሳ ካልገባስ እግዚአብሔር ምንድን ነው አንተን የሚያደርግ ንሳ ያልገባ ሰው ቅጣቱን ያገኛላ። ከዚያ ለኃጢአት አሳልፎ ይሰጣል። በመጽሐፍ ቅዱሱ ለማይረባ አይምሮ አሳልፎ ሰጣቸው ሲባል ምን ማለት ይመስላል? ለፍላጎታቸው ሰጣቸው፣ ለፍላጎታቸው ለመረጡት ህይወት ምን አላረግም እግዚአብሔር ነጻ ፈቃዳቸውን ሰጣቸው ማለት በቃ ፈርዖንም እንደዛ ነው እና፣ ይሄ እግዚአብሔር የፈርዖን ልብ አደነደነ፣ ቢያደነድን ኖሮ መልቀቅ አልነበረበትም አይደል? ወንድሜ አየህ። ስለዚህ አደነደነ የሚለው ኮንሰፕት እኔ እናንተ በምን ወይ ደግሞ ብዙ ጊዜ ሙስሊሞቹ በሚሉትም አይደለም በምንድነው የምትረዳው? ለምሳሌ እግዚአብሔር ተጸጸተ ተባለ አይደል? አዎ፣ እግዚአብሔር ሰው መፍጠሩ ተጸጸተ። ከዛስ ተጸጸተ የሚለው ለኛም ተነግሯል፣ ለእግዚአብሔርም ተጓራል። አዎ፣ ለእግዚአብሔር ተጸጸተ የሚለው ሲነገር ምን ማለት ነው ይመስላል? ያው እግዚአብሔር የሚጸጸት አምላክ አይደለም። ያው ግን ተጸጸተ ተብሎ ሲነገርለት ካሉ ፀሐፊዎቹ ሰዎች አይደሉም። ስለዚህ እኛ በምንረዳው ነው የሚያስቀምጡት። ሰው ተጸጸተ ሲሉ ምን ማለታቸው ይመስላል? ለምሳሌ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ ሲል ምን ማለት ይመስላል? ማዘን ማለት። ማዘንም ለሱ አይሆንም ማለ አንጃ ተጸጸተ ማለት ማለት መሰለ እኛ ተጸጸተ ማለት እንዳልሆነ ይገባኛል ግን ስለዚህ ምን ማለት ይመስላል ለእግዚአብሔር ከተነገረ ምን ማለት ነው ይመስላል ፖዘቲቭሊ እንደሚተረጉም ይገባኛል ግን ቀጥታ የሆነውን ቃል አልናገሩ እችላለሁ ብዬ ነው ችግር የለውም ምን አልመሰለ ሰውን መፍጠሩ ምን አረገ እግዚአብሔር ሰውን የፈጠረው ለቅድስና ነበራል ለቅድስና ለንጽህና ክብሩን እንዲወርስ ነበረ አልቋ የፈጠሩ የፈጠረዋል ያንን ክብሩን ስላጣ እግዚአብሔር ምን አረገ ነው አዘነበት በሰው ልጅ ማለት ነው ገባ ያንን ክብሩን ስላልጠበቀ እግዚአብሔር ምን አደረገ አዘነበት ወይም ተቆጣው ማለት ነው ባጭሩ። ልክ ነህ ዲያቆን። ግን የኔ እሱን ለመናገር እንትን ያልደፈርኩት ለምንድን ነው? ማዘን፣ መቆጨት እነዚህ ነገሮች የእግዚአብሔር ባህሪ አይደሉም። በየስ ደማስ ለእኛ ይታየውልን፣ ለእኛ በምንረዳው ነው የሚነገረው። ለምሳሌ ቅድም ምናልኩ ሐዋርያቱ ብርሃን ተብሏል፣ ክርስቶስም ብርሃን ተብሏል አይደል? አዎ። ኦኬ ምን ማለት ነው? አንድ ናችሁ የተባለ ነው አይደለም? አይደለም። አየኸው ለምሳሌ አዳምም ክፉ እና ደጉን ለማወቅ ከእኛ አንዳንዱ ሆነ አለ እግዚአብሔር አይደል። ከእኛ አንዳንዱ ሆነ ሲል አራተኛ የስላሴ አካል ሆነ ማለት ነው አይደለም። ተካከለ መለኮት ማለት ነው አይደለም። አጻጻፎቹ ልትረዳ ይገባል። አየኸው፣ አኛ ጻፎቹ ሰዎች እንደሆኑ አትርሳ። እኛ ከሰማይ ውርድ ያለ መጽሐፍ የለም። በመንፈስ ቅዱስ ታውቱ ተጻፉት አይደለም፣ ምንለው? አዎ። ሲጽፉት እኛ በምንረዳው መልኩ ነው የሚጽፉት። ተረዳኸኝ? እኛ ለምሳሌ ቆመም እንትላለ ስትጸልይ እግዚአብሔር ኦኬ የዳዊትን መዝሙር ለምሳሌ ላምጣልህ በክንፎች ጋርደኝ ይላል በላባዎች ይሸፍነኝ በክንፎች ጋርደኝ ይላል እግዚአብሔር ላባና ክንፍ አለው ማለት ነው አው ለምሳሌ ክርስቶስ ምን አለ ዶሮ ጫጭቶቿ እንደምትሰበስብ በእቅፏ እንደምትሰበስብ እኔ ልሰበስባችሁ ሞከርኩ አላል አዎ አሁን ምን ማለት ነው ይገባል አይደል አዎ በቃለ ማለት ነው። ምሳሌ በመጽሐፍ ቅዱስ በምሳሌ የተጻፉ በሰውኛ ቃላት እግዚአብሔር ለመ የተጻፉ በጣም ብዙ አሉ። ስለዚህ አሁን በመፍጠሩ አዘነ ስንል ልክ የሆነ ሰዓት ላይ ፍላክቹዌት ሚያ እንደኛ አንዴ ማዘን አንዴ መደሰት አለበት ያላል ምኑን እየገለጠ መሰለ ለምሳሌ እግዚአብሔር ምን ትላለ? ስጸልይ እግዚአብሔር ሆይ አትዘንብኝ ትላልህ። ምን እያልኩ ነው? እግዚአብሔር በኔ ቅር እንዳይሰኝ ማለት ነው። አሁንም አየ ቃላቱ የሰው ናቸው አይደል የሰው ናቸው፣ ግን ለሰው በሚገባው ነገር ነው። ሰው ለምሳሌ አሁን እንስሳ አንድ ቤት እንስሳ ካለ ሲርበው የሚገልጥበት ቃል አለ። ያንን ቃል አንተ ትረዳዋለህ? ትረዳው? አይ በአንድ መት አውጥተህ ራበኝ በል ትለዋለህ። እኔ የምረዳው ራበኝ ነው ትለዋለህ፣ ትለው። አየህ፣ ተፈጥሮ ልክ እኛም እግዚአብሔርን አባታችን ስለሆነ በሰውኛው ቋንቋ እናውራዋለን። ገባ ልክ ዳዊት እግዚአብሔር እንዳወራው ማለት ነው አይ እረኛ አይነህ እንዳለው በለመለመ መስክ በሄድ ታሰማራኛለህ አንተ አንተ ከክፉ ነገር ትሰውረኛለህ አይ እግዚአብሔር ትልቅ ነው አለ ለምሳሌ አሁን ዳዊት መዝሙር 150ውን ምዕራፍ ስታነብ የሚገርምህ ነገር ዳዊት ለእግዚአብሔር ቃል አጣ መጨረሻ ላይ ምንድን እንዳለ ታውቃለህ ዳዊት እግዚአብሔር ትልቅ ነው አለ አሁን ትልቅ ነው ማለት የኛ ቋንቋ ነው። የኛ ቋንቋ ነው፣ ግን ምን ማለቱ ይመስላል? አዎ ምንም የሚያክለው የለም ማለት ለሱ፣ የመግለጫ የመጨረሻው የገለጠበት ቋንቋ ያ ነው። አየው። ስለዚህ ልክ እንደዚህ አይነት ቃላቶች አሉ። ሰው ያንን ነገር ለእግዚአብሔር ሲነገርና ለሰው ሲነገር እያልክ፣ ለምሳሌ አባታችሁ ይላል። አዎ፣ ያንተንም አባት አባታችሁ ይላል። አዎ፣ ስለዚህ አንድ አይነት ነው ማለት ነው አይደሉም? አይደለም እግዚአብሔር አባታችን። ምን እያልክ ነው? ጠባቂያችን አሁንም የምጠቀመው ራሱ የሰው ቋንቋ ነው። አይው ጠባቂያችን፣ እረኛችን ልልክ ነው። አይው ክርስቶስ እኔ የበጎች እረኛ ነኝ አለ። አይው ምን ማለት ነው? ሐዋርያትም እረኛ ተብሏል። ጴጥሮስ እኮ እረኛ ተብሏል። መንጋውን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ ተብሏል። አይው እኔ እናንተ እንኳን ግልገን፣ በግ፣ ጠቦት ተብሎ ጠርተናል። በቃ እንደዚህ መጽሐፍ ቅዱስ በዚህ ሁሉ የተሞላ ስለሆነ ኮንቴክስቱ፣ አውዳዊ ፍቺ እና ደግሞ ለእግዚአብሔር ሲነገር እንዴት ተነገረ እያልክ ትፈተዋለህ ማለት ነው። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። ሜ ሌላ ቦታ ምንዳሊዝ እሺ፣ ተስሮ ይማራለሁ። እሺ፣ እግዚአብሔር ይስጥልኝ። እሺ፣ ሚስተር ጁፒተር ማን ልበል? ሰላም ዋልክ። ሰላም መዓዛ። ሚስተር ጁፒተር። እሺ፣ ከቤት እምነትሽ መዓዛ፣ ኦርቶዶክስ ተዋህዶ። እሺ፣ ጥያቄ ያለሽ? አዎ አለኝ። ጥያቄ ቤዱማችን ውስጥ የጌታዬና መድኃኒት የኢየሱስ ክርስቶስ ምስል እና የሜዛችን ቅድስት ድንግል ማርያም ምስል መስቀል እንችላለን። እሺ፣ አሁን የጠየቅሽኝ ይሄ እንግዲህ ስርዓት የጠየቅሽኝ፣ ጥሩ የመጀመሪያው የጸሎት ክፍል ለብቻው ቢኖረን ጥሩ ነው። እውነቱን ለመናገር በአጭሩ በአጭሩ የጸሎት ክፍል ለብቻው ቢኖረን በጣም የተመረጠ ነው። በጣም ቢቻን ነው እያልኩሽ ያለት ግዴታ አይደለም። ግዴታ አይደለም ማለት ቤት ካለን ሩም ካለን ክፍሎች ካሉን ለብቻው የጸሎት ክፍል ቢኖረን ጥሩ ነው። በቃ መንፈሳዊ ነገር ብቻ የምናረግበት ከእግዚአብሔር ጋር የምናገርበት። እንዴ እንኳን የጸሎት ክፍል እኮ አይደለም እኮ ሰዎች እኮ እንዲያው ልጅ ፊት እንኳን ላለመነጋገር እኮ ምን ታደረጊያለሽ? ልጅ ፊት ላለመጨቃጨቅ እኮ ሰወር ብለሽ ታደረጊያለሽ። አይሹ ሰወር ብለሽ በቃ ወይ አንቺና ባለቤትሽ ካላችሁ ልጅ ካላችሁ ልጃችሁ ፊት ላለመጨቃጨ እኮ ወጣት ላላችሁ ወይ የሆነ ቤት ከፍታ ገብታችሁ የሆነ ክፍል ገብታችሁ ትናገራላችሁ። ምን ለማድረግ ልጆቻችሁ ላይ ጥሩ ነገር በቃ እንዳይፈንትን ይሄ እንደተጨቃጨቁ የሚል ስሜት እንዳይፈጥር። አይሹ ምን ያጠቁ ቅንዶሽ ይሄ የሚጠፋ ነው፣ የዘላለም ሕይወት አይደለም። ለዘላለም ሕይወት ለሆነ ጸሎት ከእግዚአብሔር ጋር ላለን ኮኔክሽን፣ ከእግዚአብሔር ጋር ላለን የአምልኮ ሰዓት፣ የጸሎት ሰዓት፣ የንሳ ሰዓት እውነቱን ለመናገር የጸሎት ክፍል ዴዲኬትድ የሆነ የጸሎት ክፍል ቢኖረን ጥሩ ነው፣ ከቻለን ካልቻልንስ፣ ካልቻልን ሁሉንም ክፍሎቻችንን የጸሎ ክፍል አድርገን መጠቀም እንችላለን። ግን ይሄ መኝታ ቤት የሚለው ከምን አንጻር መሰለሽ፣ እኛ ምን እናምናለን ቅዱሳት ስዕላት የእግዚአብሔር ክብር መገለጫ ናቸው ብለን እናምናለን። የእግዚአብሔር ክብር መገለጫ ናቸው። እግዚአብሔር በእነዚህ ቅዱሳት ስዕላት ላይ ያደረ ትምህርት መማሪያ ናቸው፣ የእግዚአብሔር መንፈስ ያድርባቸዋል ብለን እናምናለን። እግዚአብሔር በዛ በቅዱሱ ስዕል ብዙ ነገር ያደረጋል። ብዙ ነገር የተደረገላቸው ሰዎች ስላሉ ማለት ነው። ከዛ ከዛ አንጻር ከክብር አንፃር፣ መኝታ ቤት ደግሞ እንዳልኩሽ አንዳንዱ ሰው በቃ የማይጠቅም ነገር ያወራል፣ ሀሜት ያወራል፣ ክፋት ያወራል። ብዙ ብዙ ስንፍና የሚደረግበትም ነው አንዳንዴ። ከዛ ከዛ አንጻር ከጥንቃቄ አንፃር ከክብር አንፃር ራስንም ከመግዛት አንፃር እውነቱን ለመናገር ለሌላ ሌላ ሲሆን ችግር የለብን ሰዎች፣ ልክ ከእግዚአብሔር የተገናኘ ነገር ሲሆን ግን አይ እንላለን። ለምሳሌ ትምህርት ቤት ስትሄጂ ዩኒፎርም አግኝት ቢያልሽ እንቢያት አረ የሆነ መሳዊ ስትቀጠሪ ይሄን አርጊ በዚህ ሕግ እጅ ስትበይ ችግር የለብሽም ምክንያቱም ደሞዝሽ ይቆረጣላ። አይሽ ዓለማዊ ነገር ሲሆን የዓለም ሕግ ሲሆን በጣም በቃ ቀጥ ለጥ ብለን እንታዛለን። መንፈሳዊ ነገር ሲሆን ግን ቅጣት ማለት ደሞዝ ከደሞዝ ጋር ከብር ጋር ምናም የተገናኘ ነገር ስለሌለው ብዙ ጊዜ ምንለው ነገር አለና ከጥንቃቄ አንጻር ነው እንጂ ለምሳሌ አንድ መኝታ ቤት ብቻ ያላቸው ሰዎች ይኖራሉ። ገባሽ ከዛ አንጻር የሆነች በመጋረጃ ጋር እዳርገው የሆነች ሴክሽን የሆነች ኮርነር ጸሎት ክፍል ሊያደረጉ ይችላሉ። ያላቸው ቦታች ስለሆነ አብቃቅተውን ብለው ያን ነገር ያደርጋሉ። ለስዕሉ ክብር ከመስጠት ቅዱስ ስዕል ነው፣ መንፈሳዊ ታሪክ የያዘ ነው፣ መንፈሳዊ ጸጋን የሚያሰጥ ነው። እነዛ ቅዱሳት ስዕላት ብዙ ተአምር ደግሞ ለሰዎች ሲያደረጉም ስላየን እግዚአብሔር ኃይሉን የገለጠባቸውም ስለሆኑ ብዙ ብዙ ከዛ ከዛ አንጻር ጥንቃቄ ይፈልጋል ማለት ነው። ታ በጥንቃቄ ማለት ነው። ተመልሶልኛል። አመሰግናለሁ።